አቡዬ እስካሁን አልመጣም። ደውዬለት ነበር። ቆየ። ምን እንደምሻለን? አንቺ ምን ልሆን ነው የምትይው? ምን ልሆን ነው? አንድ ነገር ብቻ ልንገርሽ። ምን? እሺ። ምን የማትረዳኝ እኔ ያን ሁሉ መከራ ያን ሁሉ ስቃይ ያሰለፍኩት ለአንተና ለኔ ብዬ አይደል? ለወደፊታችን ብዬ አይደል? እንዴ እናቴን ወንድሜን ጥያቸው የተሰደርኩት ለምንድን ነው? የማትረዳኝ? እሺ፣ ባወራሽ ቁጥር እያስጠላሽኝ ነው። ባወራሽ አንድ ቃል ካፍሽ በወጣ ቁጥር እያስጠላሽኝ ነው። አንድ ቃል ካፍሽ ሲወጣ እያስጠላሽኝ ነው። ሰማሽኝ? ነው የሰማሽኝ? ነው ያዳመጥሽኝ ነው አይደል? ምን አደረኩ? ምን አደረኩ? ነገር አለ። ቢያንስ ከእኔ ጋር እያለሽ እኮ ማተብ ነበረሽ። አሁን ያዳመጥሽኝ ነው አይደለ በቃ እንደማይሆን ታውቂያለሽ እኔ ጥሩ ፍቅረኛ አለችኝ ቢዋ ማግባት ይፈልጋት ይላል ያሳለፍኩትን ነገር አታውቅ እዛ ምን እንደሆንኩ አታውቅ ግን በጣም እየፈረድክብኝ እየሰደብከኝ እየጮክብኝ ነው ያለው ምንድን ነው ከዚህ አምስት አመታት በተስፋ ነበር ጠብቄ የመጣሁት እኔ ሞተሽ የቀረሽ መስሎኛል ሞተሽ በቀረሽ በዛው ቢዋ እንደዛ አትበል ሞተሽ በቀረሽ ከዚህ በላይ ቅስሜን አትስበረው ተው ተረጅኝ። በቃ አልፈለግሽ። ስማኝ፣ እኔ ቆሻሻ ነሽ፣ ቆሻሻ ነሽ። አትረጂኝ። ሰላም አለይኩም ቤተሰብ እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። ባለፈው የተፈጠራችሁ የተፈጠረውን አይታችሁታል። እኔ የሚያላሰብኩት ነገር ነው የሆነው። አቡዬም በጣም ተናዷል፣ ምክንያቱም አልነገርኩትም እና ዛሬ ልነግረው ነው ስለ ቢዋን እኔ እራሱ አልጠበቅኩትም። አገኘዋለሁ ብዬ አላሰብኩትም። ምክንያቱም በቃ ካየሁት ካወራሁት፣ ምናምን በጣም ቆይተናል ጠፍቶብኛል ሁላ እና ድንገት ሳገኘው በጣም ስሜታዊ ሆኜ ነው። እኔም አላመንኩም፣ ለማመን ሁላ ተሸግሬ ነበር። አቡዬ ደግሞ በጣም ተናዶ ነው ያለው ስሜታዊ ሆኗል። እና ሁሉን ነገር ለሱም ልነግረው ነው እንዴት ብዬ እንደምንነግረው እንደማስረዳው አላውቅም። ብቻ ግን ሁሉን ነገር እነግረዋለሁ። በቢሆን ምክንያት በጣም ብዙ መከራ አይቻለሁ። ኢቭን ስደት የወጣሁት እራሱ በሱ ምክንያት ነው፣ ና ለሱ የወደፊት በማሰብ ነው። በዛ በልጅነት አይምሮ ያንን አስቤ ነበር የወጣሁት ግን አሁን ላይ የተፈጠረውን ደግሞ አይታችሁታል ስደቴ ጄ ብዙ ነገር እያሳለፍኩ ብዙ ነገር ሆኜ ምልክለትን ገንዘብ ወደፊት ላይ እና ለሱ ይጠቅመናል ብዬ አስቤ ነበር። ግን ያው እንዳያችሁት ነው እሱ እና ምን ብዬ ልንገራችሁ። ብቻ ለአቡዬ ሁሉም ነገር እነግረዋለሁ ይረዳኛል ብዬ ያስባለሁ። ይረዳኛል፣ በእርግጥ ወንድሜ ነው። እንዲጣሉ አልፈልግም ሁለቱም በእኔ ምክንያት ችግር እንዲመጣ ምን እንዲሉ አልፈልግም። ግን ያው በእኔ ከመጡበት ደግሞ አቡዬ ዝም የሚል አይመስለኝም የሚጣላም ይመስለኛል። እና እናቴ ማየት በምፈልግበት ሰዓት ወንድሜን አግኝቼ ደስተኛ በሆንኩ ሰዓት ብዙ ነገር ተፈጥሮብኛል፣ ብዙ ነገር ደርሶብኛል። ወላይ መኖር እስኪያስጠላኝ ድረስ ብዙ ተሰቃይቻለሁ። በቃ አስጠልቶኛል፣ ማለት እችላለሁ። ግን እንደ አዲስ ልኖር በቃ እንደ አዲስ ልጀምር ሳስብ ይሄ ነገር ደግሞ ተፈጠረ። ባላዩ ባላገኘው ምን ባልለው ይሻል ነበር። በእርግጥ ግን ያው አንዴ ሆኗል፣ ምንም ማድረግ አይቻልም። ና ምን ልበላችሁ፣ እዛ እየተሰቃየው ምን እያልኩኝ ምን እያልኩኝ ለቤተሰብ አንድ ነገር ሳላደርግ ለሱ ነበር እምልክለት። በእርግጥ ትረዱኛላችሁ። ስቃዩን፣ እንግልቱን ብዙ ብዙ ነገር አለ። ግን ያን ሁሉ ነገር ተቋቁሜ እዚህ ስመጣ የኔ የምለው ሰው አለ፣ የወደፊቴን ሁሉ ነገር ያቀድኩበት ሰው አለ ብዬ ነበር ያሰብኩት። እሱም ይኸው እንደምታዩት ነው። ምን እንደምለው አላውቅም። ብቻ ልክሰ ሰው ብል ምንም አይነት ማስረጃ የለኝም ምንም አይነት የማቀርበው እንትን የለኝም። እኔ እንደሱም መጥፎ መሆን አልፈልግም። ብቻ አላ እጁን ይሰጠዋል፣ የስራውን ያገኛል። እና ለወንድሜ ደውዬለት አለው እየመጣ ነው። እሱ ሲመጣ እንቀጥል ይሆናል። አብራችን ሆኑ። እሺ፣ ቤተሰቦች በድጋሚ መጥቻለሁ። አቡዬ እስካሁን አልመጣም። ደውዬለት ነበር። ቆያ ምን እንደሚሻለን አንቺ፣ ምን ልሆን ነው የምትየው? ምን ልሆን ነው? ለምን ምክንያት? ፍቅረኛ ይላጣ ነው ወይ እኔ ነው ወይ እኔ ያለንን ጉዳይ እንዲ ነገሮችን ማባባስ ነው? ቆይ አልፈልግሽም እንኮ ምንድን ነው የምታወሪው? ነገር ነው በጣም የሚያስጠላኝ። በጣም ወድሃለሁ ማለት ለምን ድረስ ለምን ወለ እንደቀረብኩሽ ነው እና እባክሽን ተይኝ። አሁን በዚህ በተናደድ ቁጥር የማደርገውን ነገር አላውቅም። ታውቂኛለሽ፣ ማንነቴን ከዚህ ፊት ምን እንዳደረኩብሽ ታውቂያለሽ፣ ታውቂያለሽ ምን እንዳደረኩብሽ። ቢሆን ቢያንስ ተረዳኝ እንጂ እንዴት ነው እንዲህ እምታደርግብኝ እንዴ? እንዲህ ያን ሁሉ ነገር አድርገኸኝ እንኳን አሁን በስርዓት እንኳን አታናግረኝም። እኔ የምልሽን ስሚኝሽ እኮ አንድ ነገር ልንገርሽ፣ አንድ ነገር ብቻ ልንገርሽ። ምን ምን? አንተ ለምን ነው መውዳት ፍቅረኛ አለችኝ ቢሆን እወዳለሁ ወላሂ እወዳለሁ ቢሆን ለምንድነው የማትረዳኝ ቆይ ያን ሁሉ መከራዬን ሁሉ ስቃይ ያሰለፍኩት ለአንተ እና ለእኔ ብዬሽ አይደል ለወደፊታችን ብዬሽ አይደል እንደ እናቴን ወንድሜን ጥያቸው የተሰደድኩት ለምንድነው ማትረዳኝ እሺ አንቺ በሄድሽበት ሰዓት እኔ ቆንጂዬ ለኔ የምታስብልኝ የርቀት ፍቅር ስለማይሰራ ቆንጅዬ ቆንጂዬ ሴት ጠባስኩ አፈቀርኳት እና አንቺ ደግሞ በህይወቴ መጣሽ አልፈልግሽም ደግሞ ወንድምሽን ይዘሽ ልታስመችኝ ፈልገሽ ነበር ያም ኩታራው እንድምችል አገኘዋለሁ። ያን ኩታራው እንድምችል አገኘሻለሁ። ያላ ስራ ነው ያገናኘን እንጂ አንተማ እኮ ጠፍተህብኝ ነበር። እንዴ ስለማልፈልግሽ እኮ ነው ያን ሁሉ ጊዜ አልደወልኩትም። ስለማልፈልግ እኮ ነው ለምን አልደወልክ። ስንቴ ደወልኩል አታነሳም። ስንቴ ጻፍኩልህ አትመልስ። ምንድን ነው ጥፋቴ? አይ በጣም ነው። በቃ ተይኝ። በህይወቴ በቃ አትምጪ። ከዛ ለለ የሚከሰተው ነገር እውነቴን ነው የምልሽ። ያያሽኝ አናግርኝ፣ ያያሽኝ አናግርኝ፣ ሰምተሽኝ አላ። እሽ ተረጋጋ። ቆይ አንተ ተረጋጋ መጀመሪያ። ምንድን ነው እኔ እኮ አሁንማ ሊገባኝ አልቻለም። ምንድን ነው ያጠፋሁት ጥፋት፣ እንዲህ እንድትሆንብኝ ያደረገው ነገር ምንድን ነው? ቢሆን ምንም ልትረዳኝ አልቻልክም። እኔ ከልቤ አፈቅርሃለሁ፣ አሁንም ቢሆን እወድሃለሁ። ለምንድን ነው እኮ የማይገባ? እንዴት ባደርግ ነው የሚገባ? እሺ ምን ልሁንልህ? ከእኔ አጣሁ ያጣሁ ምንድን ነው? ከሱ ያገኘኸው ምንድን ያላደረግኩልህ ነገር ስለተራራቅን ነው? ይመጣውየቅርብ ፍቅር አገኘኸው መጣው? እኮ ይኸው መጥቻለሁ። እንደዚህ አወራሽ አታስጨንቅኝ። አይገባሽም እኮ እንደዚህ አወራሽ አታስጨንቅኝ። ለምንድን ነው ሽ የማትረዳኝ አንተ አንቺ? በቃ ከኔ ጋር ንምድ ያለውን ነገር ጨርሺ በቃ። ምን አይነት ሴት ነች በሚካኤል እ በቃ እኔ አሁን እኔ እና አንቺ የሚያለያየን ብዙ ነገር አለ አለ። በዛው ተለያይተን እንቅር። ነገሩን አናስፋ። ሰው አይምጣብን። አይገባሽም እንዴ አንቺ፣ ቆይ እሺኝ እንኳን አንተ አልተረዳኝም እንዴ? ምን አይነት ሴት ነች እቺ በሚካኤል ተቃጠልኩ። ተረጅኝ በቃሬ፣ መውዳት ሴት አለች እና በሷ ውስጥ መሆን ፈልጋለሁ። እኔስ ቢያን ለአንተ ቢያረል እንዴ ለኔና አንተ ቢያረል የተሰደድኩት በሄድሽበት ሰዓት ነው። አንቺ ፍቅር ለኔ ወጣልኝ በቦት በሄድሽበት ሰዓት በቃ አንቺ ፍቅር አበቃልኝ። በሳት በለኝ ቢያንስ ስለኔ ለሞራሌ እንኳን ተጨነቅ። ቢያን ባላ ምንም ልትረዳኝ አልቻልክም እኮ ምንድነው ያጠፋሁት? ይሄን ያህል ምንድነው እንዲህ እንድጠላኝ ያደረገ? ሩቅ ለሩቅ ነገሮች አይሄዱምም። ስጀመርም አልፈለኩሽም። ቆይ ይሄን ሁሉ ለምን ነው ወሬው ማስፋት? ያለብን እኔና አንቺ ያለን ነገር እንድንጨርስ ነው ፍላጎቴ። አሁንም አመጣጤ ሆነ ሁሉን ነገር ማደርገው ያለን ነገር እንድንጨርስ ነው። ሲጀመርኩ የተሰደድኩት ላይና ላንተ ስል ነው ለራሴ ብቻ ስል ነው። ከዚህ ዓለም ተሰደጂ ከዚህ ኋላም ከቤተሰቦች ጋር ሞን ትችያለሽ ያለውን ነገር ነው። ያለውን አጣው፣ ቤተሰብንም አጣው በአንተ ምክንያት። ምንም ልትረዳኝ አልቻልክም። ቢሆን እንዴት ነው እኔ እንደምወድ እንደማፈቅር መረዳት ያቃተ? ከዚህ በላይ ምን ባደርግ ነው ሽ የምትረዳኝ? ምን ልሁን? እሺ በአወራሽ ቁጥር እያስጠላሽኝ ነው። በአወራሽ አንድ ቃል ካፍሽ በወጣ ቁጥር እያስጠላሽኝ ነው። አንድ ቃል ከአፊስ ሲወጣ ያስተላሽኝም ሰማሽኝ ነው፣ የሰማሽኝ ነው። ለምትናገራቸው ቃላቶች ግን መጠንቀቅ ነበር። ይሄን እያልኩሽ እንዴት ነው ማጠኝ? ይሄን ሁሉ ያወራ እንዴት ነው ማጠኝ? እንዴ ለጥላ እሄን ሁሉ ብዙ ነገር አሳልፈናል እኮ ቢሆን እኔ እኮ ህይወቴ እንዲበላሽ አደረኩት፣ ምስቅልቅሉ እንዲወጣ ያደረኩት ለአንተ ብዬ ነበር። ለቤተሰብ የማስብ አልነበረም። እኔ ከአንቺ ጋር መሆን አልችልም። እሺ ምንድነው ያጠፋው ጥፋቴ? ምንድነው ከአንተ ጋር እንዳልሆን የሚያደርገኝ ምንድን ነው? ምንድን ነው ያደረግኩት? አረብ ሀገር የሄደች ሴት ምንድነው የምታደርጋ ቃለው ውስጤ ሲጀመር፣ ይሄን ነገር ሊቀበለው አይችልም። ላደርገውም አልችልም። ያዳመስኝ ነው። ቢያንስ ከእኔ ጋር እያለች እኮ ማተብ ነበረች። አሁን ያዳመትሽኝ ነው አይደል? በቃ እንደማይሆን ታውቂያለሽ። እኔ ጥሩ ፍቅረኛ አለችኝ፣ ማግባት ፈልጋት። ያሳለፍኩትን ነገር አታውቅ። እዛ ምን እንደሆንኩ አታውቅ ግን በጣም እየፈረድክብኝ እየሰደብከኝ እየጮክብኝ ያለው ምንድነው? ከዚህ በላይ ምን እንደሆነ ነው የምትፈልገው እንዴ? ፈረጂ በናትሽ በቃ እኔ ከሴት ከምወዳት ሴት ጋር እንድኖር ቦታ ልቀቂልኝ፣ የመጨረሻ ቃሌ ነው። አሁን ከዚህ በኋላ ከተናደድኩ ከዚህ ፊት የማደርግብሽን ታውቂያለሽ። አብረን እያለን ያን ነገር ነው አሁን እዚህ ጋር የማደርገው። የሰማሽኝ ነው አይደለ? እየሰማሽኝ ነው አይደለ ቆይ? አሻ የሰማ ሽኝ ነው ትጩብኝ እ አንተን ከመውደድ እና አንተን ከማፍቀር አንተን ተስፋ አድርጌ ከመምጣት ውጭ ያደረኩት ነገር አለ ያጠፋሁት ጥፋት አለ እኔ ጋ እኔም ብለሽ መጪ እኮ እኔ ነጋ ነበር መጀመሪያ የምትል ወንድሜ ምናምን የምትይ አንድ ጋጠወጥ ያዘረጠ እኔ ላይ መቶ ባላወራ ነበር ማንነቱም አላውቀው ከዚህ ቤት አልነገርሽኝም። እናንተ አንድ እንደ ፍቅረኛ እንኳን አውርተን እናውቃለን። ምደውልልህ እኔ እማናግርህ እኔ የማልደውልልሽ እንድትረሽኝ ስለማልፈልግሽ እኮ ነው። ያን ሁሉ ጊዜ አልደወልኩልህ። ያን ሁሉ አምስት ዓመታት አትረሽኝም እንዴ? በሚካኤል ወይኔ። ያን ሁሉ አምስት ዓመታት በተስፋ ነበር ጠብቄ የመጣሁት። እኔ ሞትሽ የቀረሽ መስሎኛል። ሞትሽ በቀረሽ በዛው ቢ እንደዛ አትበል። ሞትሽ በቀረሽ። ከዚህ በላይ ቅስሜን አትስበረው ተው ምን? እሺ ቆይ ለምን እንደው ይሄ ይሄ ነው ጥፋትሽ? እንዲህ አደረክሽ እንዲሆን ስለሆነሽ አስጠላሽኝ ጣላውሽ ወጣሽ። ለምን አትለኝም? ጥፋቴን ለምን አትነግረኝም? አሁንም እኮ ምንም ያጠፋውት ነገር የለም። አረብ ሀገር ሴት አልፈልግምም አልወድም በቃ። እና አንተ ምንም መሰለኝ ይርኩት አልፈልግም። ይሄን እኔ ቆንጆ ፍቀረኛለኝ አይተሽ አለ አይደለ? ተረጂኝ። ያ ምንም ልረዳ አልቻልኩ። ምን ምንድነው ማድረግ ያለብኝ እሺ አንተን ከመውደድ ለአንተ ብዙ ቦታ ከመስጠት ለአንተ ብዙ ነገር ከማድረግ ውጭ ያጠፋው ጥፋት አለ ያደረግኩት ነገር አለ ከአንቺ የተሻለ ማፈቅራት ሴት አለች እባክሽን እኔስ እሺ እኔ እባክሽን እኔስ እኔስ ስንት አመት አምስት አመት ሙሉ እኮ ሳፈቅር እኖር ያለው አሁንም ቢሆን አሁንም ማፈቅር አለው ግልጹ ላውራ እንደ ቆሻሻ ሴት ነው ማለት ለእኔ አንቺ ቆሻሻ ነሽ ሰማሽኝ ነው ቆሻሻ ነች። እንደዚህ ብዬ ኩሃ ማፍቀር ከቻልሽ አንቺ ማትረቢ ሴት ነች። መጀመሪያው አልፈልግሽም። እኔን ያህልሽ አናግሪኝ፣ አናግሪኝ ቆሻሻ ስሚኝ ነኝ። ቆይ እሺ፣ ቢሆን ተረጋጋ። እያሳመምከኝ ነው። ያለውን ነገር ማለት ቆይ ተረጋጋ፣ ነው በቃ።